አሰላሙ አሌኩም ረህመቱላሂ ወበረካቱ ውድና የተከበራች ውድ ቻናላችን ቤተሰቦች እንደት ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ እስኪ እንግዲህ የቀን ውሎየን በትንሹ ላሳያችሁ ማለት ነው። መብራት ጠፋ አጋጣሚ። እንደምታዩት ከእንቅልፋችን ተነስተን ቁርስ በልተን አብቅተን ከዛ አልገየ ልቀይር ብዬ በአስራ አምስት ቀን እንደዚያ ነው የምቀይረው። ዛሬ ደግሞ ለእናንተም ይጠቅማችኋል ብዬ ስላሰብኩኝ የምቀይረው ምን አይነት እንደሆነ ላሳያችሁ ብዬ ነው። መብራት ጠፋ አጋጣሚ ማለት መጋረጃም ቀይር ያለው የሚያምር መጋረጃ ነው። እውነት ለመናገር ከውጭ ብታመጡ መጋረጃ አሪፍ ነው። እኔ ይሄ አሁን ከውጭ ነው ያመጣሁት። እንደምታውቁት ሀገር ውስጥ ከተገዛው ይሄ በጣም አምሮኛል። ሳይዙም በቃ ትንሽ ኮንዶምኒየም ደግሞ አስቸጋሪ ስለሆነ ማለት ነው። የመኝታ ቤቴን ቀይርያለሁ ሳሎኑን ደግሞ ያው ኑሩ ካላገዘኝ አልችልም። እስኪ አሁን እንደምታዩት ገፋፍ ያለሁኝ ምቀይረውን ላሳያችሁ። እዚህ ጋር እንደምታዩት ይሄ ለሀፉ ይሄ አለ ማለት ነው። ይሄንን አንጡ ውዶችዬ፣ እንደው ይሄ በጣም አስፈላጊ ነው። ለምን ብትሉ ብርድ ልብስ ከማጠብ በጣም ትገላገላላችሁ ማለት ነው። እኔ አሁን እስካሁን ድረስ ብርድ ልብስ ነበር የምንጠቀመው የምንለብሰው ማለት ነው። አሁን ግን ይሄን እንለብሳለን። ከዛ ይሄንን በምን አለብሰዋለሁ? እንደዚህ አይነት ልብስ በርካታ ነው። እኔ ያመጣሁት ይሄ እንኳን ለሀፉ አንድ ብታመጡ ይበቃችኋል። ከሆነ ደግሞ ሁለት ብታደርጉት አሪፍ ነው። ይሄ እንደምታዩት እዚህ ውስጥ አስገባዋለሁ ማለት ነው። እዚህ ውስጥ ይሄ የሚገባ ኪስ ነው። በጣም ነው የሚያምረው፣ እንደምታዩት ኖሩን ራስ ሰርፕራይዝ ነው የማደርገው ዛሬ። ከዛ ይሄንን አለብሳለሁኝ ማለት ነው ሀልጋዬን። ከዛ ሲቆሽሽ ምንድን ነው የማደርገው? ልብስ ከማጠብ ይችን ማጠብ በጣም ይቀላል፣ እንደምታዩት ያ በእጅ ራሱ ትታጠባለኝ ማለት ነው። እና እስኪ አልብሼ ላሳያችሁ። አንሶላማለኝ የዚህ ደግሞ የትራስ ልብሱ ሌላ ቦታ ነው ገና አንተና ፈልጌ አላገኘሁትም። እሆነን ለመናገር ኢንሻላህ ማታ ተረጋግቼ ፈልጋለሁ። ተከታተሉ። ይሄ የሚወረድ እንዴ? ይሄ ውዶችዬ እንግዲህ እንደምታወት በዚህ መልክ አልገና ነጠፍኩኝ። አሁን የትራሽ ልብሱን ደግሞ ዝግብዬ ፈልጌ አስተካክዬ እንግዲህ ሲመቸኝ ማለት ነው። አሳያችኋለሁኝ። እንደምታወት በጣም ያምራል። እውነት ለመናገር ያምራል ማለት ነው። እንደገና ደግሞ ስራ የሚያቀላል እንደነገርኳችሁ ይሄን ፈቶ ማጠብ ነው። ከስር ያለው አይቆሽሽም። አሁን ደግሞ የብርድ ሰዓት ስለሆነ ደሴ በጣም ይባረዳልና ይሄ ይሞቀናል ማለት ነው። ከብርድ ልብሱ ይሄ ይሞቀልላቸዋለሁ። እንግዲህ መኝታ ቤት ያለኝን ጽዳቴን በዚህ መልክ አጠቃለልኩ ኢንሻአላ፣ ወደ ሳሎን ደሞን ብያሳያችኋለሁኝ። እንግዲህ ከስራ ከቤትስ ከስራ ቦታ ድረስ ያለውን ማለት ነው። ዛሬ ለምሳ እንገባም እንጂ ለምሳ ብንገባ ኑሩን ሰርፕራይዝ ነበር ማደርገው እና ተከታተሉ። ይሄ በጣም ያምራል ማለት ነው ውዶች። ይሄ እንዶም ደግሞ የቤት እቃ ማዘዝ የምትፈልጉ ዘዙን፣ የትም ቦታ እናደርሳለን። በተደጋጋሚ እየነገርኳችሁ ነው። እዘዙ፣ ቁጥሪን እዚህ ጋር አስቀምጡላችኋለሁ ማለት ነው። እንግዲህ ውዶስ እዬ እንደምታዩት ጽዳቴን ከመኝታ ቤት ወደ መጥባህ የበላንበትን አጣጥቤ ምናምን። ዛሬ ምሳምን ቤት አይደለንምና ወደ ሄቶች ቤት ስለሆን በቃ ኪችኔ እንደዛ አርጌ ፏፈሽ አርጌ አጸዳዳሁኝ ማለት ነው። ቤቴንም እንደዛው በቃ ጽዳት ላይ ነበርኩኝ ማለት ነው። ከገጠር መስ ታውቃላችሁ በወንድ ልጅች ሲያዝ ቤት በጣም እንትን ይላልና በቃ አሁን ቆንጆ አድርጌ አጸዳዳሁኝ፣ ጨረስኩ። ሳሎን የንም እንደምታዋት እንደዚህ ፈራራሽኩኝ። ይሄን ደግሞ ያው መጅሊሱ እንደነገርኳችሁ ስለሚካበድ ኑሮ ብድግ አርጎ መጅሊሱ ስር ካላስገባልኝ አልችለውም እና አሁን ደግሞ እሱ የለም፣ እንደዚህ አድርጌ በዝም መልክ ፏፈሽ አርጌ ያለሁኝ። እንግዲህ ቤት ውስጥ ያለው ውሎ ይሄንን ይመስል ነበረ። አሁን ደግሞ ወደ ስራ ቦታ ተከታተሉ። አሁን እንግዲህ የምንገኘው ስራ ቦታችን ነው። እንደምታወት በቃ በጧት ተነስቼ ማለት ነው። ሱቃችን ደግሞ ይሄን ይመስላል። የስቶብ አይነት ባይነት አለን። እዚጋ መታዋት እቺ የወተት እንትን መጠጫ ከውጭ ነው ያመጣኋት። አገረኛ ስኒ እህምድ ነው ተራ ስኒ ጥበብ ስኒ ዝሮ የወተት ማጌ ሾርባ ማጌ የወተት ተንጠልጣይ መጥበሻ የለለ የለም የሽንኩርት መፍጫ የልጆች መሳቃ ምናምን ኮምፕሌቱ ይሄ የጥበብ ስኒ የቅመም መፍጫ የቡና መፍጫ በአይነት በራዲ ቢዛ መስሪያ የጥብስ መስሪያ ሁሉም አለ እውነት ለመናገር እንግዲህ ዝርዝር ያልዘልቀውም እዚ ጋር ደግሞ እነዚህ ከውጭ መጡ እቃዎች ናቸው ይሄ እንደምታዩት ብራውን ነው የውሃ ማሞቂያ ይሄ ጃፓን ነው እንግዲህ ከስንት አመት በፊት እኔ ለራሱ 57 ሪያል ነው የገዛሁት። እዚህ ጋር ደግሞ የኩኪስ የዳቦ ቆሎ ማቅረቢያ እዚህ ጋር ኮምፕሌት ሰሃን ማለት ነው። ይሄ ሶስት ነበረ፣ ሁለቱን እሽጫለሁኝ አንዱን አንዱን እሽጫለሁ አንዱን ለራሴ ያስቀርቸዋለሁ። አንዷ አለ ማለት ነው። እዚህ ጋር ይሄንን መግዛት የምትፈልጉ እነዚህም ቆንጆ ናቸው። የወጥ መቀነሻ በየአይነት ብሰሩ የሱካር መቀነሻ እነዚህ እዚህጋ የማሳያቸው ሁሉም ከውጭ የመጡ ናቸው። እዚህጋ እንደምታዩት ማይክሮዌቭ አለኝ። የዘይዘይቱ መቀነሻ፣ የጨው መቀነሻ፣ ይቺ ደግሞ የወተት እኔ ይሄን የማሳያችሁ እዚህጋ ደግሞ ይሄ ቢላዋ አለ ማለት ነው። ይሄን ይሄን የማሳያችሁ እኔ ለራሴ ዳብል ዳብል ስለሆነ ነው የምፈልገው ነው ስጄ ያው ደግሞ ሆነውን ቤቴ ከሚያጣብብ ብዬሽ ነው ማለት ነው። እንደምታውቂ አንቺ ሴት ነው። እንዲህ ከጠዋት የጀመርኩኝ ይሄን ሊመስል ነበረ ውሎዬ። የእጁስ መፍጫም አለ ላችሁ ሳጪ በአንደኛው ነው በጣም ቆንጆ የሆነው ተጠቀሙበት። ፌርሙስ ሁሉም ነገር አለ። ጎብኙን፣ ቁጥሬን አስቀምጥላችኋለሁኝ። በቁጥሬ መሰረት አናግሩኝ፣ አናግሩም ማለት ነው ውዶችዬ። የቁርጥ ሳህን፣ የሱካር መቀነሻ፣ የሻይ ቡሽ ሁሉም ነገር አለ። እና ለዛሬ ይዤላችሁ መጣሁት። ይሄንን ይመስላል። ቻናላችንን ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሸር አድርጉ፣ አበረታቱ። አይከፈልበትም። ኦንላይንም ላይ እዘዙ፣ የትን ቦታ እናደርሳለን። አገረኛ በራዲም አለ። ይሄ ደግሞ የፍሪጅ ሰሃ። እነዚህ ከሁለቱ ከላይ የምታዋቸው እነዚህን ጨምሮ ከውጭ የመጡ ናቸው። እሱም ዳብል ስለሆነ ነው። ግድር ደክትም አለኝ፣ ብረት ድስትም አለኝ። በቃ ሁሉም አለ። እውነት ለምን ነገር እንግዲህ ያው እነዚህ ራኒ መቀነሻዎች በሶስት ፒስ በአራት ፒስ በአምስት ፒስ ሁሉም አሉ ማለት ነው። በአንደኛው ናቸው። መግዛት ለምትፈልጉ እዘዙ።